ለማዋረድ በዚ ወራድ ሰው ነው ሰው የሚያዋረደው። ይሄን ያህል ድረስ ኤንይ ፕሪዲክተብል ነሽ። ገባሽ? ሰው የምታረጊውን መገመት ይችላል። ትገመቻለሽ። በቃ አንቺ አሁን ቤታዬ ስትናደድ ምንድን ነው የምታረገው? እንዲህ እንዲህ ነው የምታረገው። ኦኬ፣ እንደዛ አትሁኝ እያልኩሽ ነው። እኔ እኮ ልጄ እኮ ናት የሚዬ፣ ቤታዩ ልጄ ናት። እንዶ እንትን ላይ እንቁርቲ የቤታ ልጅ እናት የቤታ እናት ያ ከዛን ስትናደጂ ወፍራ መንባሽን ዘጭ አርገሽ ትመጫለሽ። ትንቀጠቀጫለሽ። ገመድ ልስጠቂ ትቻለሽ። አመመይ ለት ትቻለሽ። አቴንሽን ሲቀንስ ደግሞ ምናምን ድራማ ክሬት ታረጊያለሽ። ምናም ፕሬዲክተብል ነሽ። ሰው ዩቲዩብ ላይ አይ ዶንት ዋንት ዩ ቱ ቢ ዳት ከረንታይ አጀንዳ ላይ አብ ጠርጥረሽ ማውራት ከረንት አጀንዳ ላይ በደንብ ሀሳብ ሰብስበሽ ቪዲዮችን ሰብስበሽ ሀሳብሽን ባካፕ የሚያደረጉ የተለያዩ ነገሮችን ሰብሰብ አድርገሽ አንድን አይዲያ ከተለያየ ነገር አንጻር ማውራት ያ ፎር ኤግዛምፕል አቤል ባህር ዳር ሄዶ ኤልሻዳይን አገኘ። እኔ አንቺም ቢያደርገኝ አቤልን ማምጣትሽ መሸነፍሽ ነው ከዛ ሄዳሃል ወይ አግኝታሃታል ወይ ፈርስት ኦፍ ኦል አይባልም ቦይ ፍሬንድ አለሻ ዳስ ናት ማይ ፕሮብሊም ነው የምትይው ቢኮዝ ሂዝ ማይ ፓስት አይ ዶንት ኬር ሌላ ሴት ከሄደ ዳስ ናት ማይ ፕሮብሌም አሁን እኔም መጥተው መቅዲ እንቁርትዬ የልጆች የልጆችሽ አባት ሲሳሳ ማገኘት አይ ሆፕ ያደ ጉድ ታይም ያደ ጉድ ታይም ከረንት ሊ ግን እንትናዬ እንኳን መሳሳ ዞር ብሎ ሴት አየ ብትሉኝ ይሄጃ ይኖር አጠፋዋል ገብታችል ቢኮዝ አቤል ኢዝ ዩር ፓስት። እሰው ምን አስቀነሽ፣ ምን አስቀነሽ? ለምን አቤልን ጠርቶ አቤል እንዲያርክ ተብሏል? እውነት ነው አግኝታህታል? ሆኬስ እኔ እንደውም አቤል አፍተር ኦል እኔ እኮ ዴቪድ እያለልኝ፣ ዴቪድ እያለልኝ ቤት እኮ ዴቪድ አለ። ምንድነው የምታወሩት? ጭራሽ ታለቅሽሽ፣ ቢስማርት እናቱ ያ ቤታየው፣ ሄተርስ ቤታየው የሚጠላ ሰው የለም። ይሄ እኮ ምክር እኮ እኔ ይሄን ምክር እኮ ተከፍሏት ተከፍሎኝ እኮ ልሰጠው የሚገባ ምክር ነው። ቤታየው አሁን እየጠላችኝ አሃ እያለች ነው። እናቴ ትሙት፣ ይሄ ከክፋት ላይ ተነስቼ ነው የማወራው ኖ ነው እስ፣ ይሄ ክፋት ነው። አንድ ቁጥር የፍቅር ነው። ይሄ ታፍ ላቭ ነው። ገብቶሻል። አሁን አንዳንድ ቤተሰብ ቀጥቅጦ ያስተምርሻል። የኔ ታፍ ላቭ ነው። በጥፍ እያልኩ ነው ማስተምርሽ። ያ ክፋት አይደለም። ስለዚህ እንደዚህ አድርጊ። ሪያክት ዌን ዩ አር ማድ። ደግሞ ልንገርሽ፣ ዌን ዩ አር ማድ ኢሞሽናሊ አንስቴብል፣ ኢፍ ዩ ጎ ስሩ ላይክ አንዳንድ ነገሮች ዶን ካሞን ቲክቶክ የኔ ቆንጆ ቴክ ረስት የሚወዱሽን ሰዎች በውስጥ አውሪ፣ የሚወዱሽ ሰዎች ጋር ንፍርቅ ብለሽ አልቅሽ። እኔ አሁን ይህችን ሰሞን በጣም ሀዘን ላይ ነኝ፣ በጣም በህይወቴ ከባድ ሀዘን ነው። በጣም በቃ ከባድ ነገር ውስጥ እያለፍኩ ነው። ማለት ትከሼ እንኳን የሚችለው አይመስለኝ፣ ህይወት እስከምደክመኝ ድረስ ማለት ነው። ግን ቲክቶክ ላይ መጥቼ አላለቅስም። አይዶንት ሾው ዩ ማይ ዊክነስ። ለቅሶ ይሄን ይዤ አልመጣም። ያዙ ልቀቁኝ፣ ኦላይሶን ሚ ምናምን አህልህ ቢካስ ኢሞሽናል ስትሆኚ የምትናገሪውን አታገናዝብ፣ የእኔ ቆንጆ የምትናገሪውን አታገናዝብ። ስለዚህ ተረጋግተሽ ተረጋግተሽ እንደ አንድ ምርጥ ጎንደሬ ሴት ንግግሯ ለዛው ቆንጆ የሆነች ሴት፣ ስድብ ማታውቅ ሴት ኢንተርኔት ላይ ነው። ዲስ ኢዝ ማይ ዊሽ። አታልቅሽ፣ ቤት ላይ አታልቅሽ። ማን እኔው ስታለቅሽ ምናምን፣ ትዚህ ሸለ ቤት ባለፈው እኔ ሳስለቅስሽ የማዘርሽን ኦሮሞ ስትናገር ቪዲዮን አውጥቼ ስታለቅሽ፣ ዮንጂ ጠላቶች መጥቶ ቤት ምንድን እንዳልታቀልሽ ሪንግቶን ባረገው። ድምጿን ዮናስ ምን አድርጊ ነው የሚለኝ አ ምናምን ስትይ ማለት ነው። መጡና አንዷ ልጇን ሰቅለሽባት ነው ፓስተር ጆይ ማለት ነው። መጣችና ወይኔ ልዕልትዬ፣ ድምጽ እንዴት ደስ ይላል፣ ስታለቅሽ እኮ ነው ቤት ታየ። ያ ሪንግቶን ባረገው። ስለዚህ ስማርቱኝ፣ ዶን ሾ ዩር ኢሞሽን ማልቀስ ያለብሽ አሁን እኮ ኢንተርኔት ላይ ስትመጪ ቤታ በጣም የሚወዱሽ ሰዎች አሉ፣ በጣም የሚጠሉሽ ሰዎች አሉ። አይደለ? ሶ ወይ ሰብስክራይበርስ ኦንሊ ብለሽ አልቅሻ ላይቪሽን ሰብስክራይበርስ ኦንሊ አድርጊና ንፍርቅ ብለሽ አልቅሽ። ካልሆነ ግን የሚጠሉሽ ሰዎች ቁጭ ብለው እያዩሽ፣ ታንክ ዩ ጂሰስ፣ በደንብ አልቅሽ፣ ሪከርድ ፖስት ምናምን ቶሸ። ስለዚህ ስማርት ነኝ ተጠቀሚ። ይሄንን ያ እና ይሄንን አድርጊ። ያሁን ምክር ሰው ከፍሎኝ እንኳን የማልሰጠው ምክር በዩቱብ አትሄጂባት። እኔ ቆይ ነገር ናት ላስተካክልና ዩቱብ ላይ ማመጣለሁ። ጃሌ ሊቦሩ አካውንቴ በጣም ሊሰራበት ይገባል። ጋይስ አሁን በደንብ መስራት አለብን እና ይሄንን ነው ቤታዬ የምልሽ። ስለዚህ ቪውሽ የቀነሰው ዩቲዩብ ላይ ሰለች ይሰለቻል፣ ስድብ ይሰለቻል፣ ለቅሶ ያንቺ ደግሞ ለቅሶ እንዲያሉኝ እንዲያረጉ ወያው ድረሱልኝ፣ ስደቡልኝ ገረዶቼ፣ እዛ ቤት ተሰድቤያለሁ። ሄዱ ያ ሩዙ ግንዳር አስጠሉ። ደግሞ አራት ቦታ ተሰርተው ዥው ይመጣሉ፣ ዥው ይመጣሉ። ዥው ሚሳደቡ ስድብ ደሞ ፎሎወሮች። ሚስ አንቺ ስማርት ብትሆኝ፣ ለኔ ብላችሁ አትሳደቡ፣ ለኔ ብላችሁ አትሳደቡ፣ የኔ ፎሎወሮች ጨዋ ናቸው፣ ጨዋ ያሳደጋት ልጅ ፎሎወሮች ናቸው። የኔ ፎሎወሮች ሰሆን ያሰዱ ያ እንደዚህ ምናምን ብለሽ የጭንቅላት ጨዋታ መጫወት ትችይ ነበር። ያው መጡ። አንቺ ቦርኮ፣ አሁን ሰላም መጣች። ሰላም ልበ ቆራጧ እልከኛዋ ሃና አንድ ቁጥር ጻፊ አባቴ ናፍቀኸኛል። የወልዲያዋ እንትና ሁለት ቁጥር ያ ፎሎወሮችን ደሞ እንትና አስተካኪ አሁን እንደዚህ አይነት እንትና ከዛም በኋላ የሄዱና ቢባ ቤት ሀገር ያገበች ያገበች ሀገር ያገበች አገሬ ገብቼ አይድል ማለት ነው። በየናችሁ ቅዳሜ ገበያ መሄድ ሀሳብኩና፣ ባይ ዘ ወይ ቤት ይልም ዳኛችሁ ሀቢባ ቤት ነው የሞተችው። እሱን ቪዲዮ አይታችሁት፣ እሱን ቪዲዮ አይታችሁት መሄድ ሀሳብኩና ቤት የለምዳኛቸውን ሀቢባ በቁማ ገላት ቀብራታለች። አንቺ ቤት ነው ያገባውት አንቺ ቤት ነው የፈታውት። አሁን ሌላ ዳር ይችላል። ሀቢባ ደግ እንኳን ፈታሹ ቤተሰብ ቤት ሰባ ፍርሳ እኮ ሀቢባ እንኳን ፈታሹ አማራ ልጆች ሀቢባ የኦሮሞ ልጆች አንገታብናለሽ ምናምን ያላቸው እጪ ኦሮሞ ልጆች አንግታ ያለችው ሀቢባ በእውነት ወቦ አራት ኪሎ ይገባ ነበረ ሀቢባ እነዛን ኦሮሞ ልጆች ልቀቂ

አሁን ስላበጋ ታገቢያለሽ ባይዘው እንደ መከላከያ ሰራዊት አባሎቻችን ቆንጆና ጨዋ በህይወት አይቻላል። ለምንድን ነው የማታገባው? ድብን አርጋ ማግባት አለባት። በነገራችሁ ላይ አግቡ፣ ወታደር አግቡ። በእውነት ከአገልጋይ ወታደር ሴፍ ነው ለእኔ። ልንገራችሁ፣ እንደ ጴንጤ እንደ ጴንጤ ሴት ነው በነግራችሁ፣ ከጴንጤ አገልጋይ ወታደር ወታ ቢያንስ አላማ አለው። ወታደር አግቢ ጴንጤ አገልጋይ ይሄ አ ጀምሬ ነው እና እንደዛ ነው የምላችሁ። በቃ ስንሳቱ ወይኔ፣ በቤት ሄደረሽ ቆይ አንዴ። እና ሀቢባ እነዚህ ጌመሮች ብዙ ገንዘብ ሜክ ሚያደርጉት በቤት ስም መፍረስ፣ ጌታ ይመጣል። ጌታ ይምጣ፣ ወይኔን ይውሰደኝ። እኔ በነገራችሁ ላይ ጌታ ቢወስደኝ ደስ ይለኛል። ሁሉ ምን ሰማው ነገር ተስፋ የሚያስቆርጥ በቃ ከአንድ ዝቅጠት ወደ ሌላ ዝቅጠት ነው እየወረድን ያለ ነው እና ጌታ ኢየሱስ መቶ ቢገላግለን ደስ ይለኛል። ከባድ ዘመን ላይ ነው ያለ ነው። በጣም ከባድ ዘመን ላይ በጣም ከባድ ዘመን ላይ የዘንድሮ ደግሞ ሽማግሌ በሚመርቁበት በሚመረግሙበት እድሜ ሕፃናት ልጆችን አሳዳጅ ሆኑ። ጀስት ቢኮዝ ዜጋ ዳላር ብር ስላላቸው እስፔሻሊ ዳላር ትንሽ ፓወርፉል ስለሆነ እሱ ስላላቸው በቃ ሴቱን አሳደጁን እኮ ከባድ ከባዱ። ቢዛዬ አንዱ ፓስተር አንዱ ፓስተር ቲክቶክ ላይቭ ላይ አራት ሩም ከፍቶ ያየወት ማለት ነው፣ ልንገራችሁ። አራት ሩም ከፍቶ ፓስተር ፓስተር ቲክቶክ ላይቭ ላይ አራት ሩም ከፍቶ ስለ ኢየሱስ ምናምን እያወሩ ማለት ነው፣ ሀሌሉያ ወሬዎች ማለት ነው እያወሩ፣ ጎንበስት ሲል የኔ ሀጢአት ከብዶት ነው ወንድሜ ብዬ ኔ ጨንጎኝ ጨንጎኝ ነው ጸልይልኝ፣ ስቴኔ አባት ምናም ነው። ግረካስ ጎንበስ የሚለው ቪዲዮ እየተላላቀ እግዚአብሔርም። በነገራችሁ ላይ ወንድ ልጅ ወንድ ልጅን አታክ ለማድረግ መንግስት ለአብይ አህመድ ማለት ነው ያስቸገራያስቸገር መንግስትን ያስቸገረ ወይም ያስቸገራችሁ ሰው ካለ ጦር መሳሪያ አትላኩበት፣ አታስፈራሩት፣ ምን አታርጉት። ሴት ላኩበት፣ ሴት ላኩበት። እናቴ ትሙት፣ ጠንካራ ወንድ ልጅ ለሴት ታማኝ ነው። እራሱን ይገታል፣ ከመጠጥ እራሱንም ይቆጥባል። ጠንካራ ወንድ ልጅ የዓለማችን ተላላቅ ሰዎች የተዋረዱት ወንዶቹ ማለት ነው። በሴት እና በመጠጥ ብቻ የገባኝ ነገር ቢል ክሊንተን፣ ኢቨን ትራምፕ፣ ሌላስ ትላልቅ ሰዎች ኤ ጎልፈሩ ፒዲዲ አርኬሊ፣ ታላላቅ ፓወርፉል ወንዶች የተዋረዱት በሴትና በመጠጥ ፕላስ ድራግስ። ስለዚህ ፓስተር ኔም ባዩ ሀሌሉያ ምናምን ምናምን የሚለው ማለት ነው። ታይገር ውድስ ያ ያ ሴት ልጅ ፓወር አላት? ብቻ ያ ወንድ መጥፊያ በሴት ነው በቃ። ኳስ ተጫዋች ማን ወይ ይሄን ነገር ተረድቻለሁ። ስለዚህ እዚህ ቲክቶክ ላይ ጋድ ጋድ የሚያጫወታቸው አብዛኞቹ ትዝ ይላቸዋል። የአማን ሻሎም ታሪክ። አማን ሻሎም በጣም ሲሪያል እንትን ነው። አይ ቲንክ ሴክስ አዲክትም ነበር አማን ሻሎም። ይሄ ጥቁሩ ልጅ እንዴት ነው ተመለሰው ወደ አገልግሎት። አማን ሻሎም የአቤላ ቡና ጓደኛ እና ቴንኪው እናት ልጅ ናየር ኦኬ። አማን ሻሎ ምን አሁን ማነው ዳጊ ሙድ ነው የያዘበት። ጅጎች ሞጡ። በቃ እኔንም እንዲህ ብሎኝ ነበር። እኔንም እንዲውል ቴሌግራም ላይ ቂጥላኪልኝ ጡትሽ ላኪልኝ። ወየው ልሞትልሽ ነው እና ያ አብዛኞቹ እነዚህ ፓስተር ምናምን የምትሏቸው ወይም የሌላ እምነት እንትኖች የምትሏቸው መጥፊያቸው ሴት ናት። እርሱን አይቻሉ። አንዱ ሴጋ ሲመታ ምናምንም ቪዲዮ አለ። በነገራችሁ ላይ ቅርታ ሴጋ አልኩኝ። ራሱን ሲያረጋ ራሱን ሲያረጋ ቪዲዮ አለ። ትናንትና አንዱን ሆቴል ውስጥ ሪከርድ እያደረጉት ነበር፣ ትናንትና የምትሰሙት ነገር ከአእምሮ ከባድ ከአእምሮ በጣም ከመክበዱ የተነሳ ለንሳ እንኳን እንትን የለም ጉልበት የምታገኙ አይመስለኝም። ለንሳ ጸሎት እምንሰማቸው ነገሮች በቅርቡ ከባድ ከባድ ዘመን ላይ ነው ያለን። እግዚአብሔር ብቻ ይድረስልን። ማለት የሚከታተልሽ ሰው እኮ ላይ አራት መቶ አምስት መቶ ዶላር እኮ ብትልኪ ለአንድ ወር ይከታተሉልሻል ልሻል ሰነፍ ሴቶች መጡና ዩኒቨርሲቲ አውርጅልኝ እና ልውረድልሽ ምናምን ወሬዎች እንደሚያወራ ተሰማ። ፓስተሩ ማለት ነው ያው ቲክቶክ ላይ ስሰብክ ዩኒቨርሲቲ አውርጅልኝ ከዛም ወርድልሻለሁ ምናምን እና ከዛም ምርዝ ሴቶች አሉ እዚህ ተከታተሉት። ከዛ ሆቴል ውስጥ ዛሬ ከሴት ጋር ታብታብ እያደረግ አድሯል። እና ምን ሰማቸው ነገሮች በጣም ከባድ። ምን ሰማው ነገር ጌታ፣ አሁን እያፈርኩ ነው። በጣም ከባድ ነገሮች ነው። ምን ሰማው ልባችሁን አጠንክሩ። ሰው ሃይማኖተኛ ነኝ ብሎ ጀዝቦ ብሎ ሲያያችሁ ከእናንተ በላይ እግዚአብሔር የሚወደው እንዳይመስላችሁ። እናንተን እግዚአብሔር ይወዳችኋል እስከ ኃጢአታችሁ እውነት እስከ አንዳንዴ አንደ ተቅጥብ መሆን ምናምን ሲያወሩ ምናምን የኢየሱስ ክርስቶስን ቃል ግጥምጥም አርገውት ቃሉን አገላለጻቸው የጌታ ፍቅር ምናምን ሲሉ እናንትም ሆኑ ሌቦች ናቸው። ጌታ ኢየሱስ እናንተን ይወዳል እናንተ ነው ይወዳል። ሰው ያሰድባል፣ ምን አባቱ ያመጣል ቢያሰድብ። ስለዚህ በጣም ከባድ አጀንዳ በቅርቡ ይመጣል። በጣም ከባድ አጀንዳ እና ልባችሁን አጠንክሩ። ቀኖች እየከፉ ነው የሚሉት፣ እውነቴን ነው። ማንንም ሰው እንዳታምኑ ልትሆኑ ትችላላችሁ ማንንም ሰው አገልጋይ ስታዩ ድንጋይ ምናምን ኮብልስቶን ልትፈልጊ ትችያለሽ። ላይክ የለም ሌላ አገልግልሽ ምናምን የሚልሽን ሰው ድንጋይ እናትን ከምል ዞር ብትልልኝ ምናምን ሊያስብል የሚችል አጀንዳ ይመጣል በቅርቡ በቅርቡ። ገብቷቸዋል። እስፔሻ ኢንተርኔት እንትን ሰጥቶናል። በቃ ጌታ ይባርክ እንትኔ ምናምን የምትይው ሰው ቴሌግራም ላይ እራሱን ሲያስደስት ቪዲዮ ይፖሰትልሻል። ወቅሩ ሴት ይዞ ሆቴል ሲገባ ፎን ሴክስ ሲያደርግ ምናምን ቪዲዮ ቴሌግራም ላይ ሊፖሰትልሽ ይችላል። ከእንደገና የሚሰሩበት ሰዎች ከስር መሰረቱን ነቅለው ለመጣል ስለሚ እየሰሩ ስለሆነ ከባድ ስለዚህ ባይብል እንዲከፍቱ ጌታ ይዋርግሽ ሚልሽ ፍለቱን ይዞ ቴሌግራም ላይ ማይኩን ይዞ ይ እንዶ የሎሽኑን ወይ የቫዝሊኑን ሎሽን ወይ ቫዝሊን ማስታወቂያ መስራት አለብን። በቅርቡ ምርጥ ቫዝሊን እና እኔ የምላችሁ ውድ ማሮች ልባችሁን አጠንክሩ አበርቱ። ፕሪፔር ፎር ደ ወርስት መጥፎ ቀናቶች እየመጡ ነው ተከስተ ምን አደረገ ተከስተ እኮ ምን አደረገ ተከስተ የሰው ሚስት ስጋ ደካማ ነው ተብተው አደረጋት እሷም ፍቃደኛ ነበረች አይደል ፍቃደኛ ነበረች አገልግሎት ሄደ በመንፈስም በስጋም ተባርኮ ተመለሰ ተኬ ምን አደረገ ምን አደረገ ተከስተ ሳሙኤል አይደል? ምንም ሳያረግ ስሙ የጠፋው። ቢያረጉ እኮ ይሻል ነበረ። ሳሙኤል ተክለሚካኤል ቢያረጉ ይሻለው ነበረ። ግን ስሙ ጠፋ። ስሙ የጠፋው ደግሞ በሚደብር ሁኔታ ነው። ሆቴል ድረስ ኖ ባይዘወ ስባልዮ ነው የሚያሳዝነው። ሚስቱን ይዞ ሬዲዮ ጣቢያ ድረስ ቀርቦ ሚስቴን ታብታብ አረገብኝ እናቴን ማስማሽ ሳይ ሚስቱን ይዞ ሬድዮ ጣቢያ ሄዶ አዎ ተከስተ ይባላል። አገልጋይ ነው። ሚስቱ የሚስቴ አብሮ አደግናት ሲባል ያ የሚስቴ አብሮ አደግ ባል ሚስቴን ታብታብ አደረገብኝ፣ ልከሰው ፈልጋለሁ። እሱ ማለት ዳርግናለ ሂልተን ሆቴል ሄደች ለሰሎት ነው። የእጅ መጫን አገልግሎት እኮ አንዳንዴ ይሰራል። አሪፍ ነው፣ የእጅ መጫን አገልግሎት ያከባር ሰውዬ ያ ግን ምስኪን ነው አሉ። እነዛ ባለትዳሮች ዳሮች እስቲ በእናታቸው አጣሩ። ደሞ ይጠጣሉ አለ ይጠጣሉ። ከዛ ከሳሜል ሚስትዬው እውነቱን ተናገረች። ሳሜል ምን አለች አለ አለ ነው አለ ጅር ሊያንተ ሳሚ ደግሞ ከስሻለሁ ብለህ እንዳትፎክር። ሳሙኤል ተክለ ሚካኤል ከተክስት ጋር መተን እናገኝሻለን በቃ እናረጋለንም ብሎኛል። ትዝ አላችሁ?